ይ ድምፅ ግን ቀዘቀዘጭ ሱሆ እስቲጋ ላበላሽ ብሽ ይችላለ። እስከሁን ቆንጆ ነው። እሺ ውድ ቤተሰቦቻችን እዚህ ጋር ምቆየው ለአርባ አምስት ነው ብላለች። አርባ አምስት ደቂቃ እስከሚሆን ድረስ ኋላ ምግብ ነው። ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ዛሬ ቀን እንግዲህ እንደሚታዩን ከማሄ ቤት ነን። ከማሄ ጋ ማጌ ደህና ነሽ? ዛሬ ቀን እንግዲህ ጭስ ለመውቃት ነው። የወይራ ጭስ ነው። ለማንኛውም ወይ ባይላት እንግዲህ

ይ ጥሩ አይደለም። ሳይላት መላጥ አለብህ ደግሞ ነበር የምጠቀሙ ችግር የለውም። ማዘር ምንል ቤተሰቦች እንግዲህ ለምንድነው ተልጦ እንደሚደረግ ኮሜንት ላይ ነገር እንዳውቀው ግን ጥሩ እንዳልሆነ ተነግሮኝ እ ለጭ ነበር ብዙ ሱ ይወጣ ነው። ለማንኛውም ቤት ሰዎች፣ ካሜራው እንደምታዩት እንግዲህ ይሄ ቦለቂያ ትንሽ የናት እናቶቻችን፣ ግን መሬት ላይ ምናምን በጣም ያምራል እኮ እሱ። አዎ፣ ይሄ ግን ያቃጥልሻል፣ ይሄ ያቃጥልሻል። አዎ። መቼ መቼ ነው ግን ጭስ ስትሞቅ? ጠዋት እና ማታ ወይስ ማታ ማታ? ጠዋት ስለማይመቸኝ እኔ። ደግሞ ጠዋት ማታ ነው እንጂ ማታ ነው የምትሞቅ? አዎ፣ ብዙ ጊዜ ስለማይመቸኝ አየሽ አራት ነው የሚይዛት። ለማንኛውም እሺ፣ እንዴት ነው የሚሆነው አሁን ገላዋ ምናምን? ለማንኛውም ነገራችን ፕሮሰሱ የተወሰነ አንቺ የምታደርጊውን ባላውቅም እኔ ግን ቅቤ ነው የምቀባው ገላይ፣ አንቺ እንደምታደረጊ ገላይን ቅቤ ቀባና ፊቴን ደግሞ እርጎውን እርዱንና ቅቤ ማርጉ ነው አንድ ላይ ማርግ። ማር ተረስቷ፣ አሁን ይመጣል ኦኬ፣ ለምንድን ነው አንድ ላይ ሆኖ? ለፊቱ ጥራቱን በጣም ቆንጆ ነው። ከዛ ደግሞ የጭፍ ሲል ፊቱን በጣም ቆንጆ ነው የሚያደርገው። ከዚህ በላይ ቆንጆ ኮች ችግር ነ እሺ፣ ለማንኛውም ጥሩ። እኔ ግን አላደረኩም ነበር ቅቤ ነበረ። ጭሱ እንትን እያደረገ ስላለ ተመልሰን እንመጣለን ውድ ቤተሰቦቻችን። ማህዬ ጨርሰ ምናምን ገና ቅቤ ተቀብታ ምናምን ትመጣ እንግዲህ አሳያቸዋለ። ውድ ቤተሰቦች እየትም እንዳትሄዱ፣ ጭሱ እንደምትሄዱ ትንሽ እያፈረኝ ነው። እስኪወጣ ድረስ ጠብቀ ነው፣ ግዴታ ነው፣ ትንሽ መውጣት ስላለበት ነው። የጭሱ ፕሮሰስ ከፈለጋችሁ እኔ መጠየቅ ይችላል። መኮንንት ሰር ዛሬ ግን አራስ ባላርስ ነው። ለማንኛውም እሺ፣ መጀመሪያ ቅቤ ነው የሚቀባሽ ወይስ እርድ ልቀባሽ? እስከ ነው ወይራ የቤት ቅቤ እንዴት ደስ እንደሚል እሺ ግን የናፈቁ ሰዎች ወይኔ በጣም ይቅርታ። እሺ እ እንደማደርገው ነው የማደርግልሽ። ለማንኛውም ብዙ ሰዎች አለ። ፕላስቲክ ነገር አለ

ማሂን ቅቤ ቅቤ ሶስቱ ተቀላቅሎ ነው የሚደረገው። እርጎ አራት ኦኬ። እርድ ቅቤ ወይቆ እሺ። ይሄ ምንድነው? ፊትሽን ያጠራን ነው ከጭሱ ጋር። ጭሱ ደስ ሲል አድርጌ አላቅምን። የሚገርምሽ የሚያርምሽ ነገር በስሱ ነው ማድረግ። ተፈጥሮ ስለሆነ የተፈ ሁሉም ናቹራል ነገር ነው። ምንም ችግር የለውም። ሁሉም ማንኛውም ሰው ቢጠቀሙ ችግር የለም፣ ችግር የለም። አላርጅ ካለፈ ምናምን ተጠቅመውት አላርጅ ምናምን ካመጣበት፣ አያችሁ፣ በሐኪም ባለሙያ የሕክምና ባለሙያ እኔ አገርኛ ነው ያራት። እሺ ድምጼ ግን ቀዘቀዘ፣ ጭሱ ነው። እስቲ ሙያይ ለኝ ላ ለአንድ ቀን እንግዲህ ቤተሰቦቼ ላርሳት ነው የመጣሁት። ገንፎ እንሰራለን ሙሉን የተቻለን ነገር እናደርጋለን ብለን ነው የመጣ ነው። ሲበቃሽ በቃኝ ማለት ይችላል። እሺ እሑድ ቤተሰቦቻችን እዚህ ጋር የምቆየው ለአርባ አምስት ደቂቃ ነው የምላለች አርባ አምስት ደቂቃ እስከሚሆን ድረስ ልንጠብቅ። ከወጣሽ በኋላ ምግብ ትበያለሽ። አሁን ምግብ ነው ውጭ፣ ሌላ ውጭ በጣም አሁን በኋላ በጣም ነው የሚያቃጥለኝ

ፌራ አይደለም። ዝሮ ዝሮ ለአንድ ቀን ስለሆነ ችግር የለውም። ታዴ በሌለበት መታረስ እንዴት ነው ነገር ለበዓል ለመጀመሪያ ጊዜ ነው እንደዚህ የተለያያችሁት? አ ለረጅም ጊዜ ስንት ቀን እሺ? ሆነ አሁን ሁለት ወር ሊሞላኝ ነው። ከእኔ የቆጠርሽ ነው። በስርዐት ተውሽ ነው እኳ ቀን ባለ ጊዜ

ይበቃሻል ያልሟሟል ነው እስካሁን ግን ይቅርታ፣ በጣም እሺ፣ ስላላጠጣሁሽ ርትነእጋ ከርቤ ያለች ከርቤ መጨረሻ ላይ የሚደረገው በጣም አሪፍ ነው። ለማንኛውም ለሽታም ጥሩ ነው። ከዛ ደግሞ ለኢንፌክሽን ላላችሁ ሰዎች ስንወል ሲጀመር ለአንዳንድ በሽታ ስለመጋለጥ ማህፀን የሚያጠራ እና ተጠቀሙበት። እውነት በጣም አሪፍ ነው። እኔ ግን አልተጠቀምኩበትም። እሺ፣ እዚህ ጋር እንጨርሳለን። ውድ ቤተሰቦቻችን፣ የዛሬ የነበረን የጭስ ማሞቅ ፕሮግራም እዚህ ጋር ያበቃን። እንግዲህ ጎበዝ ነኝ። እንዴት ነው አስተያየታችሁ? እፈልጋለሁ። ቪዲዮውን ላይክ አድርጉ። ሳንላችሁ እስካሁን ወይኔ፣ ማይስኪ ባንቺስም አድርጉ። ቪዲዮ ላይክ፣ ሼር፣ ኮሜንት እንዳይረሳ። ሆነት እንደዚህ ለእኔ በጣም ደክም አለችኝ። ደስ የሚላት ፖርት ያለዋል አሟሟቅ ባይ ሞቀችኝ። እና አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የእሷ ቤተሰቦች ወደ እኔ ኖርሽ፣ ስለዚህ ስለተንከባከብኩላችሁ ነ። እሺ፣ ለማንኛውም ጨርሰናል። ጋይስ ባይ ባይ፣ እንወዳችኋለን። እሺ ቤተሰቦቼ።